ሊሆን ይችላል። የሆነ የሆነ ወሬ እኮ ሊነግራችሁ ይችላል እኮ ለሚስትየዋም ለባልም እየመጣ እሱ እኮ እንዲህ ነው እሷ እኮ እንዲና ሊላችሁ ይችላል። በቃ አሳማኝ ነገር እውነት አስመስሎ ሊያወራላችሁ ይችላል። ግን ያን ነገር ልክ እንደወረደ ሰምቶ ወደ ውሳኔ ከመግባት በቃ እንዲህ እንዲህ እንዲህ እኮ አለኝ ከሌ ወይም ሰውየው ነው ለአለመንሳጠ ከፈ ሰላም ሰላም ሰላም፣ ውድ ያይቱ ቤተሰቦቻችን፣ እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ያው እንግዲህ ውድ ቤተሰቦቻችን እንግዲህ በነበረው ሰጥ ገባ እንዲህ በመሰለ በፈገግታ በውስጥ መስመር ጨርሰን ወደ እናንተ ከች ብለናል፣ እና እናንተን በመጀመሪያ እንግዲህ እያመሰገንሁ ሰላማችሁ ብዙት ይበልልኝ እያልኩ እኔ በዚህ ሰላም ሰላም ውድ እና የተከበራችሁ የዩቱብ ቤተሰቦቻችን እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ያው እንግዲህ ኦረዲ ለረጅም ሳምንታት ለአራት ሳምንት ወይም ደግሞ አንድ ወር አካባቢ ላይ ከአባ ጋር ወይም ከጊዮን ጋር አንድ ላይ ቪዲዮ አልሰራንም። ባያችሁት ነገር ከእናንተ የተደበቀ ነገር የለም። ብዙዎቻችሁ ስለ ስለምታቁ በትዳር ውስጥ ደግሞ በተለይ በቁርባን ስትጋቡ ምን አይነት ነገር ፈተና ምንም እንዳለው ስለምታውቁ ተረርታችኋል። የተወሰነ የተወሰነ በቃ በቁጥር ሶስት አራት የማትሆኑ ልጆች ናችሁ ያልተረዳችሁት ድራማ አለቅ ምናምን የምትሉ እንግዲህ በትዳር ላይ ድራማ ሊሰራ አይችልም። እኛ እንደዛ አላደረግንም። የነበረው ሪያሊቲ ነገር ነበረ፣ ፈተና ነበር፣ በመሃላችን የገባው ሰይጣን ገብቶ ነበረ። እንዳያችሁት ባለፈው መጥቶ ነበረ። በበዓል ማግስት ቪዲዮውን ማይታችሁታል። ይቅርታ ልጠይቅ መጥቶ ነበር። በሰዓት በጣም ተናድጄ ስለነበረ ከካሜራ ጀርባ ራሱ በጣም ጩኬ አልቅሼ ምናምን በቃ ሰው ጎረቤቱላ ተቆጥተውኝ፣ በቃ ለምንድን ነው ጥፋቱን ካመነ ይቅር ማትይው ምናምን ብለው ተቆጡኝ። እናንተም በኮሜንት ብዙዎቻችሁ ኮሜንት ላይ በቃ ይቅር በይው ለልጃችሁ ስትሉ ሰይጣን ነው ፈተናን ማለፍ አለብሽ። በውስጥም በኢሙ በቴሌግራም ብዙ ልጆች መታችሁ መክራችሁኝ፣ እኔም ደግሞ ከራሴ ጋር ሁኜ ሳስበው ረጋ ብዬ ተደዋወልና ጠየኩት፣ ምንድን ነው ችግር ስለው፣ ያው እንግዲህ እያንዳንዱ ነገር አስረዳኝ። ጸበልም እንደሄደ የሕማማትም ሰሞን ስግደት ላይ እንደነበረ እና ከዛ በኋላ ነገሮች ቀለል እንዳሉለት ነገረኝ። በቃ እኔም ደግሞ መረዳት አለብኝ። ምክንያቱም እሱ በነበርንባቸው ጊዜያቶች ከትዳር እስከ ጓደኝነት በነበርንባቸው ጊዜያቶች ሆን በጣም መልካምና ጥሩ ሰው ስለነበረ ያ ነገር እውነትም ቅጽበታዊ በቃ በሰይጣን ተምርቶ ነው። እንዳልኳችሁ የሰማው ወሬ ምናምን አለ። እሱ ነገር ደግሞ አሳመንኩት፣ ነገርኩት እና አንዳንድ ነገሮች አስታወስኩት። አታስታውስ ይሄ እንዲህ ታብዬ እኔስ ምናምን ስለው በቃ ብሎ እሱም ተረዳ፣ እኔም ተረዳሁት። እንኳን ልጅ ተፈጥሮ ትዳር በይቅርታ ካልሆነ ከባድ ነው እና እግዚአብሔር ይመስገን ስለሁሉም ነገር፣ ያው በይቅርታ ቋጭተነዋል። ከፈጣሪ በታች ደግሞ ከጎኒው ናችሁ አይዞች ላላችሁ ጓደኞች፣ የየቱ ቤተሰቦች በሙሉ በውስጥም በኮሜንትም እጅግ በጣም አመሰግናለሁ። ዛሬ ያው እንደተታረቅን ልነግራችሁ ለመጣሁት ደግሞ ስሚላችሁ ነገር ካለ ይበላችሁ ማለት ነው። አዎ ካለኝ ደግሞ ያሰብኩበት ያው እኔ ያው ሁሉንም ነገር ፍቅር ብለዋለች በመሀል የማይጋጭ ሰው የለም ውድ ቤተሰብ እናንተም እንደምታውቁት ያው ሰው ሆኖ ሲፈጠር ፍቅር እንዳለ ሁሉ ጸብ አለ ያው መቼም ኃጢያት ከሌለ ጽድቅ የለም ምናምን እንደሚባል ነገር ሁሉ ነገሮቹ አንዳንዴ ተያይዘው ነው የሚመጡ። መልካም ነገር ሲመጡ ከጀርባ ፈታኝ ነገሮች ይመጣሉ። ፈታኝ ነገርን ስታልፉ ጥሩ ነገር ይገኛል እና እኛ ህይወት ላይም እየተፈራረቁ ያሉ እነዛ ነገሮች ናቸው አይደል። ስለዚህ ስለዚህ አንቺና እኔ ተጋጨን እንጂ ብንታላ እንታረቃለን፣ ታርቀናለም ለትዳራችን ትልቅ ቦታ፣ ትልቅ ሪስፔክት በብዙ ፈተናዎች ውስጥ እየተፈተነን ያለን ወጣቶች ነን። እያለፍነውም ነው ከእግዚአብሔር ጋር አንዳንዴ ሰዎች ብሆን ብደርስበት ብለው የሚያስቡበት ቦታ ላይ ሲደርሱ፣ እዛ ቦታ ሲደርሱ ደግሞ ሌላ ነገር ነው የሚመኙና እኛ እግዚአብሔር ይመስገን ያለንን ነገር አመስግነን በቂ ነው ብለን ነገሮችን አክሴፕት አድርገን ተቀብለን እየኖርን ያለን ሰዎች ነን። ደስተኞችም ነን።

ያንን ሰው ሀሜት ውስጥ በቃ እሱ መጥፎ ሰው ነው ማለት ምናምን፣ ከባድ ነው። ምክንያቱም እግዚአብሔር ያጣመረው ማንም አይለየውም። መጋጨት እንዳለ ሁሉ መታረቅም አለና፣ እኔ ለባለትዳሮችም ወደፊትም ትዳር ለምትይዙት ወንድሞች የምመክራችሁ ነገር ቢኖር በሕይወታችሁ ሶስተኛ ወገን አታስገቡ። ማንም ቤተሰብ ሊሆን ይችላል፣ ከባል ቤተሰብ፣ ከሚስት ቤተሰብ፣ ጓደኛ፣ ምናምን ሊሆን ይችላል። የሆነ የሆነ ወሬ ኮ ሊነግራችሁ ይችላል ለሚስትየዋም ለባልም እየመጣ እሱ እኮ እንዲህ ነው፣ እሷ እኮ እንዲና ሊላችሁ ይችላል። በቃ አሳማኝ ነገር እውነት አስመስሎ ሊያወራላችሁ ይችላል። ግን ያን ነገር ልክ እንደወረደ ሰምቶ ወደ ውሳኔ ከመግባት በቃ እንዲህ እንዲህ እንዲህ እኮ አለኝ ከሌ ወይም ሰውየው ነው ላለመንሰጠ ከፈለጋችሁ የሆነ ሰው እንዲህ ብሎኛል፣ ይህ ነገር እውነት ነው የተፈጠረ ወይ ከኔ አትደብቅኝ፣ ከኔ አትደብቀኝ ብላችሁ ተጠያይቃችሁ ከዛ ያን ነገር እውነትም ከሆነ ከባለቤቷ አንደበት በተሰማላችሁ። ውሸትም ከሆነ መቼም ከባል ወይም ከሚስታችሁ በላይ ሌላን ሰው ልታምኖ አችሉምና፣ ውሸት ነው ካላችሁም ደግሞ ያን ሶስተኛው ወገን ገብቶ ክፍተት የፈጠረውን ሰው መስማት ሳይሆን የትዳር አጋራችሁን ሰምታችሁ ረገብ ማድረግ ነው ነገሩ። ግን ስህተቱን የሰራው እዛ ጋ ነው ገባችሁ? እኔ ጭራሽ ነው የምላችሁ፣ የሌለውበትን ያልተፈጠረ ነገር ነው የተነገረው ለሱ ያን ነገር ደግሞ እሱ በቃ አክሲፕት አድርጎ ተቀብሎታል። በቃ ምንም ሳይጠራጠር ነው እንዴ ብሎ ተቀብሏል። ያን ነገር ደግሞ ባይቀበል ወይም ደግሞ ከተቀበለ መተውኔ ኤልዱ እንዴ እንዴ እንዴ እንዲሰማው እንዴ ነው እንዴ ብሎ ቢለኝ እኔ ይነግረው ነበርና፣ እሱ ደግሞ ያን ማድረግ አልፈለገም። ቀጥታ ወደ ውሳኔ ገብቶ ከቤት ምክንያት ፈጠረ። ያን ቀን አመመኝ መጣ እንደ በጣም በቃ ቀየር በቀየር ሲልብ ደነገጥኩኝ። እኔ ራሱ እንደ ሌላ ቀን እኮ ሲያመኝ እንኳን እንደዛ ሊል በቃ ከስራ ደክሞኛል እንኳን አይልመጥቶ ምግብ በልተሻል እኔ ትሪት ወደ ማድረግ ነው የሚገባውና ያን ቀን ግን እንደዛ ሲያደርግ በጣም ተናደደኩ። እኔም ተናደድኩኝ፣ እሱም ተናደደ። መጨረሻ ላይ ተነጋገር እንደውም በቃ ብሎ አንዳያቸው ሻንጣውን ጎትቶ ወጣ። የት እንደ ይሄ እንደቆየ እንግዲህ እኔ አምነዋለሁ ቤተሰቦቼ ከማመን ውጪ ምንም እንትን ስለሌለኝ አማራጭ ስለሌለኝ አምኜዋለሁ። ማመን ደግሞ አይ አምኜኝ ነው ሲጀመር የነገርከኝ ነገራቶች አሳምኖኛል። አንድ መልካም ጓደኛም ደውሎ ሁሉ ነገር ስለነገረኝ አምኛለሁ ከአሁን በኋላ ግን ምንም ነገር ብሰማ። ነገም ጠዋት እኮ የሆነ ወሬ ልትሰማ ትችላለህ፣ ስለአንተም ትሰማ እችላለሁ። ገባህ? ለምንድን ነው የምትሰማው? ኖ ሰዎች፣ ሰይጣን እኮ እራሱ አይመጣም ቤትህ፣ ይሄን ታውቃለህ። ሰው በሰይጣን በሰዎች ላይ ተመስሎ ነው ጓደኝነት፣ ትዳርንም። ምንም ይገባኛል፣ ፍቅር አለ የምር። እኔ ይገባኛል፣ ግን እኔ ሰው ወሬም ሰምቼ አይደለም ዝም ብሎ አንዳንድ ማታብሽ የለ ተምታቶብኝ ነው ቤተሰብ እና ያስቀየምናችሁ ፋሚሊዎች ተከታዮቻችን ካላችሁ በትልቁ ይቅርታ ብለናል። ሌላ ግን ያው እንደዚህ በፍቅር ነው እኛ ስንኖር የሚያምርብን ፍቅር ነንም። ግራ እኮ ገባኝ። እንደዛ ሰብሰፍ ብልሳ አልናፈቅሽም እንዲህ በጣም ነው የደበረኝ። ናፍቆትና ድብርት ላያል እንግዲህ አይ፣ በቃ ማለት እንዴት ላይ ሆነኩ ናፍቆት ምናምን ትዝ ላይልኝ ይችላል። ግን ደግሞ እያሰብኩ ነበር፣ ይሄቱ ነው ይሆን እንዴት ነው የሚያውቀው የለ ምናምን እያልኩ እንዳንጣላው። አይ፣ ናፍቀኛል፣ የምር ናፍቀኛል። አባ ግን በቃ እሱ እንደዚህ ካለ መቶ ጭራሽ ልጅሽን ወስደዋለሁ፣ ሆ ይመስለኛል። ያን እሺ፣ ለምዶ ልጅ ወስዳለሁ ብለ የመጣው የምር ሽብል ልትወስደው ነው። ያሰብሁማ እስከ አንቺ ልወስዳችሁ ለጊዜው፣ ለዛ ጣጥ ይመስለኛል። የሆነ ሰላም ነው ብሎ ነው፣ ገባችሁ ምንም እንዳልተፈጠረ ግን፣ እኔ ሞቅ ሞቅ ስልበት ልጅ ነው ዳለ ብሎ ላለመሸነፍ በቃ እኛ እንደዚያ እውነት ፍቅር እና ውድ ቤተሰቦቻችን ለማንም በቃ የነበረው ነገር ይሄ ነበረ። በፍቅር ለተከተላችሁ እንግዲህ እግዚአብሔር ያው መጣላታችን አሳስቧችሁ እኔ እንኳን ነው ኖ አባቴ ቢሰርቡም እኮ ለአንተ ብለቻችን ፌሜሊዎች ናቸው መሰለና ለአንተ ብለው ለአንተ ብለው ነው እንታቃለ ባይሰርቡ ልክ ነው ብሉ እኮ የልብልብስ ሲሰርቡ እንደውም ምኮ አይ፣ በሰው ነው እኔ እኮ ኮንፊደንት ነው፣ በቃ በራሴ ነው እንትመለው አሁንም ቢሆን በራሴ ነው። አሁንም ስንታረቅም ሶስተኛው ገና አላስገባንም፣ እንኳን እንድትረጅኝ አድርጎ ተረዳደን፣ ተነጋገርነን፣ በቃ ታረቅናል። እኩ ግን ደግሞ ጫና አለው። የሰው ነገር ጫና አለው። አሁን ደጋ አረክታው ምናም ቢሉ ይደብራል። ገባ ጫና ሲበዛ በጣም መጸኛ ነው የሚሆነው እኮ አንተ ደግሞ ተቃራኒ አትሁን። የምሬ ነው። እኔ ኮሜንተሮች ሰደቡት ምናም ብዬ አልደበረኝም። ለምን እንደም በቃ ይወረብቼ እንዳልሆንኩኝ የተሰማኝ ማለት መጥፎ ስድብ ሲሰርቡ በቃ ምን ምን እንደዚህ ያልሆነውን አሁን እንደዚህ እንደሆነ መስሎ እንድታይ ተደረገ። የራሱ ፀባይ ነው ምናምን በቃ ምንም አማራጭ የለኝም። ከዛ ውጭ ማመን ነው ማመን ሳይሆን በቃ እነሱን መቃወም የለብኝም። በቃ ዝምታ ካለፍሽው ማናን ማናኔ ያው እንደተቀበልሻቸው ነው ባሌ እንደዛ አይደለም። ማቲም እንዴ እህ ሆንካ እንደዛ ለማለት እኮ እኔ ቪዲዮ እኮ ቤተሰብም ተመልካችም አንተ ማየተው ከሆነ እኮ በሰራኋቸው ቪዲዮዎች መካከል እሱ እኮ መጥፎ ነው ብያ አላቅ በጣም ጥሩ ሰው ነበር። ጥሩ ነተኝ ጥሩ ሰው ነው። ማባክን ምርጥ ሰው ነው። ምርጥ ዋል ነው። ምርጥ አባት ምን ላይ ልጁ ለኔም ጠዋት ገብቶ ማታ የሚገባ ለስራው ታታሪ ውጭ ላይ እንኳን ምግብ ምግብ ቀርቶች